ምዕራፍ 15 ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ እንዲህ ሲል አብርሃም ሆይ አትፍራ እኔ ለአንተ ጋሻ ነኝ ዋጋህም እጅግ ታላቅ ነው አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ እኔም ያለ ልጅ እሄዳለሁ የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ አብርሃምም ለእኔ ዘር አልሰጠኸኝም እነሆም በቤት። እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል አለው። አብራምም በእግዚአብሔር አመነ፣ ጻድቅም ሆነ ተቆጠረለት። ይህችን ምድር ተወርሳት ዘንድ እንድሰጥህ ከከላዳውያን ኡር ያወጣሁህ እግዚአብሔር እኔ ነኝ ያለው። አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ። እርሱም የሶስት ዓመት ጊደር፣ ሶስት ዓመት ፍየልም፣ የሶስት ዓመት በግም፣ ዋኖስም እርግብም ያዝልኝ ያለው። እነዚህንም ሁሉ ወሰደለት። በየሁለቱም ከፈላቸው፣ የተከፈሉትንም በየወገኑ ትይዩ አደረጋቸው። ወፎችን ግን አልከፈለም። አሞራዎችን በስጋው ላይ ወረዱ፣ አብርሃምም አበረራቸው። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት። አብርሃምንም አለው፣ ዘር ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ ባሪያዎች አድርገውም አራት መቶ ዓመት ያስጨንቋቸዋል። ደግሞ በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ። የምድጃ ጢስና እና የእሳት ነበልባል በዚያ በተከፈለው መካከል አለፈ። በዚያ ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘር ሰጥቻለሁ። ቄናውያንን፣ ቄንዛውያንንም ቀድሞ ቀድሞናውያንንም ቄጤዉያንንም ፌርዛውያንንም ራፋሚንም አሞራውያንንም ከናናውያንንም ጌርጌሳውያንንም ኢያቡሳውያንንም። ምዕራፍ አስራ አምስት ጨርሰናል። ወደ ምዕራፍ አስራ ስድስት እናመሰግናለን። ውድ ተከታታዮቻችን ሰብስክራይብ በማድረግ ተከታተሉን ስንል እናመሰግናለን። የአብርሃም ሚስት ሶራ ግን ለአብርሃም ልጅ አልወለደችለትም ነበር። ስምዋ አጋር የተባለ ግብፃዊት ባሪያም ነበረቻት። ሶራም አብርሃምን፣ እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ እታነጽ እንደሆነ ወደ እርሷ ግባ አለችው። አብርሃም የሶራን ቃል ሰማ። አብርሃም በከነዓን ምድር አስር ዓመት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊት ባሪያውን አጋርን ወስዳ ለባሏዋ ለአብርሃም ሚስት ትሆነው ዘንድ ሰጠችው። እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን በዓይኗ አቀለለች። ሶራም አብርሃምን መገፋቴ በአንተ ላይ ይሆን፣ እኔ ባሪያዬን በብብትህ ሰጠሁ፣ እንዳረገዘችም ባየች ጊዜ እኔን በአይኗ ታቃለለችኝ። እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብራም ሶራን፣ እነሆ ባሪያሽ በእጅሽ ናት፣ እንደወደድሽ አድርጊባት አላት። ሶራን ባሰቃየቻት ጊዜ አጋር ከፊቷ ኮበለለች። የእግዚአብሔር መልክም መልአክም በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ ወዴት ትሄጃለሽ አላት እርሷም እኔ ከእመቤቴ ከሶራ የኮበለል ሁነኝ አለች የእግዚአብሔር መልአክም ወደ እመቤትሽ ተመለሽ ከእጇን በታች ሁነሽ ተገዢ አላት የእግዚአብሔር መልአክም ዘርሽን እጅግ አብዛዋለሁ ከብዛቱም የተነሳ አይቆጠርም አላት የእግዚአብሔር መልአክም አላት እነሆ አንቺ ፀንሰሻል ወንድ ልጅም ትወልጃለሽ ስሙም እስማኤል ብለሽ ትጠሪዋለሽ ጠሪዋለሽ እግዚአብሔር መቸገርሽን ሰምቷል እና እርሱም የበዳ አህያን የሚመስል ሰው ይሆናል። እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። እርሷም ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች። የሚያኝ በሆኑ እዚህ ደግሞ አየሁትን ብላለችና፣ ስለዚህም የዚያ ጉድጓድ ስም ብኤርላ ሃይሮኢ ተብሎ ተጠራ። እርሱም በቃዴስና በባረድ መካከል ነው። አጋርም ለአብርሃም ወንድ ልጅን ወለደችለት። አብርሃምም አጋር የወለደችለትን የልጅን ስም እስማኤል ብሎ ጠራው። አጋር እስማኤልን ለአብርሃም በወለደችለት ጊዜ አብርሃም የሰማንያ ስድስት ዓመት ሰው ነበረ። ምዕራፍ አስራ ስድስት ጨርሰናል። እናመሰግናለን። ሰዎች ግን አንዳንድ የቃላት ግድፈቶች ሊኖሩ ይችላሉ። እንድትከታተሉን በትክክል እናያስባል። ማለት ያው ከምንጠቀምባቸው ቃላቶች የተለየ የተለየ መጽሐፍ ቅዱስን ቃል ታኩታላችሁ። እዚህ የሰው ስም፣ የቦታ ስሞች ምናምን ክፍተቶች ይኖራሉ። እነሱን ለማረም እናስተቀብ በማረም እናስተካክላለን። ያው ብቻን ከክፋት እንዳት ማለት ነው። እናመሰግናለን። ምዕራፍ 17 አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና፣ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ተመላለስ ፍጹምም ሁን። ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው። እነሆ ቃል ኪዳኔ ከአንተ ጋር ነው። ለብዙ ለብዙ አህዛብም አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አህዛብ አባት አድርጌሃለሁ እና እጅግም አበዛሃለሁ ሕዝብም አደርግሃለሁ። ነገስታትም ከአንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳችሁ ለዘላለም ኪዳን አቆማለሁ ለአንተና ከአንተ በኋላ ለዘርህ አምላክ እሆን ዘንድ በእንግድነት የምትኖርባትን ምድር የከነአን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ለአንተና ከአንተ በኋላ ለዘርህ እሰጣለሁ አምላክም እሆናችኋለሁ አለው። እሆናችኋለሁ እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፤ አንተ ከአንተም በኋላ ዘርህ በትውልዳችሁ። በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የሚጠብቁት ቃል ኪዳኔ ይህ ነው፤ ከእናንተ ወንድ ሁሉ ይገረዝ፤ የቁልፈታችሁንም ሥጋ ትገረዛላችሁ። በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የስምንት ቀን የስምንት ቀን ልጅ ይገረዝ። በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤትህ የተወለደ በብርህም የተገዛ ፈጽሞ ይገረዝ። ቃል ኪዳኔ በስጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈቱን ስጋ ያልተገረዘ ቆላፍ ሰው ሁሉ ያቺ ነፍስ ከወገኗ ተለይታ ትጥፋ። ቃል ኪዳኔን አፍርሳለች እና እግዚአብሔርም አብርሃምን አለው የሚስትን የሶራን ስም ሶራ ብለህ አትጥራ፣ ስሟ ሳራ ይሆናል እንጂ አባርክ እንጂ ባርካታ እንጂ ባርካት አለሁ። ደግሞም ከእርሷ ልጅ እሰጥሃለሁ እባርካትም አለው። የአሕዛብም እናት ትሆናለች፣ የአሕዛብ ነገሥታት ከእርሷ ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቀም። በልቡም አለ የመቶ ዓመት ሰው በሆኑ ልጅ ይወልዳልን ዘጠና ዓመት የሆናት ሳራ ትወልዳለችን አብርሃምም እግዚአብሔርን እስማኤል በፊትህ ቢኖር በወደድሁ ነበር አለው። እግዚአብሔርም አለ በእውነት ሚስትህ ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቁማለሁ። ስለ እስማኤልም ሰምቻለሁ። እነሆ ባርኬዋለሁ፣ ፍሬያምም አድርገዋለሁ፣ እጅግም አበዛዋለሁ አስራ ሁለት አለቆችንም ይወልዳል። ታላቅ ሕዝብም እንዲሆን አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። ንግግሩንም ከእርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ። አብርሃምም ልጁን እስማኤልን በቤቱም የተወለዱትን ሁሉ በብሩም የገዛቸውን ሁሉ ከአብርሃምም ቤተሰብ ወንዶችን ሁሉ ወሰደ ወንዶችን ሁሉ ወሰደ። የቁልፈታቸውንም ስጋ እግዚአብሔር እንዳለው በዚያው ቀን ገረዘ። አብርሃም የቁልፈቱን ስጋ በተገረዘ ጊዜ የ99 ዓመት ሰው ነበረ። ልጁ እስማኤል የቁልፈቱን ስጋ በተገረዘ ጊዜ የ13 ዓመት ልጅ ነበረ። በዚያው ቀን አብርሃም በዚያው ቀን አብርሃም ተገረዘ ልጁ እስማኤልም በቤት የተወለዱትን የተወለዱትና በብር ከእንዶች ከእንግዶች የተገዙትን ከእንግዶች የተገዙት የቤቱ ሰዎች ሁሉ ከእርሱ ጋር ተገረዙ። እናመሰግናለን ውድ አድማጮቻችን፣ ተመልካቾቻችን ምዕራፍ አስራ ሰባትን ጨርሰናል። ሰብስክራይብ በማድረግ ተከታተሉን ስንል በድጋሚ እናሳስባለን። መልካም ማድመጥ ይሆንላችሁ።